ምዕራፍ አርባ ዘጠኝ ያዕቆብ ልጆቹን እንደመረቃቸው መረቃቸው። ያዕቆብም ልጆቹን ጠርቶ እንዲህ አላቸው፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ኑ ተሰብሰቡ፣ ስሙም አባታቹ፣ እስራኤልንም አድምጡ! ሮቤል እርሱ የበኩር ልጄና ኃይሌ የልጆችም መጀመሪያ ነው። ክፉ ሆነ፣ አንገቱንም አደነደነ፣ ጭንቅ ነገርንም አደረገ። እንደ ውሃ የሚዋልል ነው፣ ኀይል የለውም፣ ወደ አባቱ መኝታ ወጥቷልና ያን ጊዜ የወጣበትን አልጋ አርክሷልና። ስምዖንና ሌዊ ወንድማማቾች ናቸው። በጭቅጭቃቸውና በጦራቸው አመፅን ፈጸሙ ፈጸሟት። በምክራቸው ሰውነቴ አትገናኛቸው፣ ሐሳቤም በአመፃቸው አትተባበርም። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም የሀገርን ስር ቆርጠዋልና። ቁጣቸው እርጉም ይሁን ጽኑ ነበርና፣ ኩርፊያቸውም ብርቱ ነበርና። በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታተናቸዋለሁ። ይሁዳ ወንድሞች አንተን ያመሰግኑሃል እጅ በጠላቶች ደንደስ ላይ ነው አባትህ የአባትህ ልጆች በፊትህ ይሰግዳሉ ይሁዳ የአንበሳ ደቦል ነው ልጄ ሆይ ከመሰማሪያ ወጣ እንደ አንበሳ ተኛ አንቀላፋህም እንደ አንበሳም ደቦል የሚቀሰቅስ የለም መንግስት ከይሁዳ አይጠፋም ምስፍናም ከአብራኩ ለእርሱ የሚጠብቀውን እስኪያገኝ ድረስ የአሕዛብ ተስፋቸው እርሱ ነውና። አህያይቱን በወይን ግንድ ያስራል፣ የአህያይቱን ግልገል በወይን ሐረግ። ልብሱን በወይን ያጥባል፣ መጎናጸፊያውንም በዘለላ ደም። ዐይኖቹ ከወይን ይልቅ ደስ ያሰኛሉ፣ ጥርሱም ከወተት ይልቅ ነጭ ነው። ዛብሎን ጫማውን አዝቦ ይኖራል። እርሱም እንደ መርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶር ይሰፋል። ይሳኮር መልካም ነገርን ወደደ፣ በተወራራሾቹም መካከል ያርፋል። ረፍትም መልካም መሆኗን ምድሪቱም የለማች መሆኗን ባየ ጊዜ ምድርን ያርሳት ዘንድ ትከሻውን ዝቅ አደረገ፣ በስራም ገበሬ ሆነ። ዳን ከእስራኤል ነገድ እንዳንዱ በወገኑ ይፈርዳል። ዳን በጎዳና ላይ እንደሚያደባ እባብ ይሆናል። በጎዳና ላይ እንደሚያደባ እባብ ይሆናል። በመንገዱም የፈረሱን ሰኮና እንደሚናደፍ እንደ ቀንዳም እባብ ነው። ፈረሰኛውም ወደ ኋላው ይወድቃል። እግዚአብሔርም ያድነው ዘንድ ይጠብቃል። ጋድን ሽፍቶች ቀሙት፣ እርሱም ፍለጋቸውን ተክፈለጋቸውን ተከታትሎ ቀማቸው። የአሴር እንጀራ ወፍራም ነው፣ እርሱም ለአለቆች ደስ የሚያሰኝ መብልን ይሰጣል። ንፍታሌም በፍሬው ላይ ውበትን የሚሰጥ ሰፊ ዘንባባ ነው። ዮሴፍ የሚያድግ ልጅ ነው ለእኔ በጣም የተወደደ የሚቀናልኝና የሚያድግልኝ ልጅ ነው። ወደ እኔ የሚመልሰው ጎልማሳ ነው። በምክራቸው የሰደቡት ጌቶች ሆኑበት፣ ቀስተኞችም ወጉት። ነገር ግን ቀስቶቻቸው በኃይል ተቀጠቀጡ። የእጆቻቸው ክንድ ስርም በያዕቆብ ኃያል እጅ ዛለ። በዚያም በአባትህ አምላክ ዘንድ እስራኤልን አጸና። የኔ አምላክ ረዳህ፣ ረዳ የኔ አምላክ ረዳ። ከላይ በሰማይ በረከት ሁሉ በሚገኝባት በምድር በረከት፣ በጡትና በማሕፀን በረከት ባረከ። የአባትህና የእናትህ በረከቶች ጽንዋን ከሆኑ ከተራሮች በረከቶች ይልቅ ይበልጣሉ ዘለዓለማውያን ከሆኑ ከኮረብቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ይሆናሉ። ብንያም ነጣቂ ተኩላ ነው፣ በጠዋት ይበላል፣ የማረከውንም ምግቡን በማታ ለሕዝብ ይሰጣል። እነዚህም ሁሉ ዐሥራ ሁለቱ የያዕቆብ ልጆች ናቸው። አባታቸውም ይህን ነገር ነገራቸው፣ ባረካቸውም፤ እያንዳንዳቸው እንደ በረከታቸው ባረካቸው። ያዕቆብ፣ መሞትና መቀበር። እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖች እሰበሰባለሁ። በኬጥያዊው በኤፍሮን እርሻ ላይ ባለችው ዋሻ ከአባቶች ጋር ቅበሩኝ። እርሷም በከነዓን ምድር በመምሬ ፊት ያለች አብርሃምን ለመቃብር ርስት ከኬጥያዊው ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራንም በዚያ ቀበሯቸው። ይስሐቅንና ሚስቱ ርብቃንም በዚያው ቀበሯቸው። ከዚያም እኔ ሌያን ቀበርኋት። እርሻውን፣ በእርሷ ላይ ያለችው ዋሻ ከቄጤ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋ ላይ ዘርግቶ ሞተ፣ ወደ ወገኖቹም ተጨመረ።